እኔ እንደውም ምን ሰማሁ መሰለሽ? ማናት ለሆነ ሰው ወርቅ ሰጥታለች ምናምን የሚባል ነገርም ሰምቻለሁ። እና ወርቅ ይሰጣሉ፣ ምን ይሰጡን ምን ማይሰጡት ነገር አለ። አቢባ እኮ እንኳን ሰጠለች እንኳን ሰጡት ደግ አረጉ፣ ደግ አረጉ ብላለች። እሷ እሷ በጣም ምርጥ ሰው ናት። እንደው በትክክል ነው ታማራ። አረ አቢባ መች እንደተሰለ ለክለ ተሞረኛ ናት። እና እንኳን ሰጡት ደግ አረጉ ብላለች። ማንም ደሞ ማት እየሰጠ ሰው የለም። እግዚአብሔር እንዳየከው ነው። አንተ ጋር እንግዲህ መተናል። አንድ ምን አከፈልነው ቆይቆይ መስጠት አለመስጠት እኔ ተይው ስለዚህ እኔ አይመለከተኝም መብታችሁ ነው የመስጠትም ያለመስጠት ግን እነ አብርሽ እናንተ ኑ ብሎ ጋብዟችሁ ነው እንጂ እኔ ነኝ እኮ ፕሮግራሙን አዘጋጅ ገንዘብ ከእናንተ ተቀበልኩ አልተቀበልኩም ኧረ እኔ አልከፈልኩ የተቀበልኩት ከአብርሽ ነው የተቀበልኩት ተጋብዟችኋል ተብሎ ራሱ ኢንቫይት ሲደረጉ ሰዎች መጥተዋል አይደል ገባሻ እሱ አሁን እንደዚህ እንደዚህ እንዲወራ ሳይሆን ሌሎቹ ደግሞ እንደዚህ ብሎ የሚያወሩት እነሱ ለማጣጣ ነው ግን በነገራችን ላይ በደብ ነው ከፍ ያሉት ነው ማቲ የዛሬ አመት ምን እንዳደረጉ አረገና ላንተም ጥሩ ምኞት እንመኝ የእኛ አፍ ጥሩ ነው አብርሃም መኪና የገዛ ሲል ምን ይመስለ መኪና ገዝቶ አሳያቸው እኮ እኛ በተመኘ እኛ በተመኘ ነው መኪና ሊገዛ ነው ስንል መኪና ገዝ አሁን ደግሞ እዚህ ቪላ ሊገዛ ነው ሰሞኑን ገና እዚህ ዱባይ ማለት ነው። አዎ አይገርም። ታይ ሩታ ታይ ሞች ሊገዛ ነው። ይግዛ ይግዛ። ምን ማንም እንዳወራ ቤት ሊገዛ ነው። ላሽ ኦፍ ኮርስ ባለ 3 መኝታ ቤት ሊገዛ ነው። ምን ትሆናላችሁ? እ ሊገዛ ነው። ምንድነው ምንድነው ችግሩ?

ጂፕላስ ፕላስ 3 አማት ለምጣ ታለለ። እህቶቼ እንደማመጣ አዎ፣ ጂ ፕላስ 3 መግዛት መብት አላቸው እነዚህ ሰዎች። ለምሳሌ እኔ እኔ የታየኝ ነገር እግዚአብሔርን በቃ ተወደዋል። እንዴ ጋይስ፣ በቃ ተዋቸው። እነዚህ ሰዎች ሲወደዱ እናንተ ስለቀናችሁባቸው ሳይሆኑ ከልባቸው የወደዳቸው ሰዎች ስላለ ወደዳቸው። ገባሽ? እዚህ ጋር ኮ ብለዋል እነሱም። እኔም ያየሁት ነገር የለም። ብራችንን ተበልተናል፣ እንደዚህ አድርገናል ብሎ የሚመጣ ሰው ብዙ ሰው አውቀው የሆነ ነገር እያደረገ ሪከርድ እያደረገ ቪዲዮ ምናም ሲሰራበት ነበር። ብዙ ሰዎች ያ ነገር አለ ማስረጃ፣ የሰውን ስም የምታጠፈው እነሱ እንደውም ከፍ አረካቸው እንጂ ዝቅ አላሉ። መቼም ቢሆን እነሱ ደግሞ አንገታቸውን አይደፉም። ኦኬ እነሱ በጣም ስማርቶች ናቸው። you guys በቃ እኔ እንዴ ብዬ እንደምናግራችሁ አላውቅም። ታውቋቸዋላችሁ ዩቲዩበሮች ናቸው። ሰርተው ደግሞ ብዙ ነገር ያሳያቸዋል ጂ ፕላስ 3 ይገዛሉ ቤት። እኔ ላውራ ለውጣ አውሪ፣ ቶሎ በይ ቶሎ የመልስልኝ። አሃ ለዜሮ እንደገባሽ እሺ። አብርሽና ሩታ መቼም መቼም በሰው አይፈልጉም። ከዚህ በላይም ደግሞ ይበልጣሉ፣ ያድጋሉ፣ ይወልዳሉ፣ ይጨምራሉ። እኛ ፈልገናቸው እኮ ነው የምናያቸው፣ ወደናቸው ነው የምናያቸው። ሙስሊም ሆነ ክርስቲያን ሆነ ሩታ አብርሽ እነ ብሩክ እነ አይሚ ወደናቸውን የምናያቸው። ሩታና አብርሽ የጋሼ ልጆች ምንም ይበግራቸውም ነገር አይደለም። ከዚህ በላይ ይደርሳሉ፣ ይወዳሉ፣ ይድራሉ። ከዚህ በላይ ይገባቸዋል። የሰው ልጅ ጠንክሮ ከሰራ አንገቱ ደፍቶ የሰውን ካከበረ ከዚህ በላይም ይገባቸዋል። እንኳን ዱባይ ተዉና ገና ለመውለድ አሜሪካን ይሄዳሉ። እኔ እንደ የምንሰማው መሰለች ማናት ለሆነ ሰው ወርቅ ሰጥታለች፣ ምናምን የሚባል ነገርም ሰምቻለሁ። እና ወርቅ ይሰጣሉ። ምን ይሰጡን ምን ማይሰጡት ነገር አለ። አቢባ እኮ እንኳ ሰጠዋለች፣ እንኳ ሰጡ ደግ አርጓለች። ደግ አደረጉ ብላለች። ከአብሬሽን የተቀበልኩት ተጋብዛቸዋል ተብሎ ራሱ ኢንቫይት ሲደረጉ ሰዎች መጥተዋል፣ አይደል ገባሻ? እሱ አሁን እንደዚህ እንደዚህ እንዲወራ ሳይሆን ሌሎቹ ደግሞ እንደዚህ ብሎ የሚያወሩት እነሱ ለማጣጣ ነው። ግን በነገራችን ላይ በደብ ነው ከፍ ያለው ነው ማቲ። የዛሬ አመት ምን እንዳረጉ አረገና ላንተም ጥሩ ምኞት እንመኝ። የእኛ አፍጥሩ ነው፣ አብርሃም መኪና ይገዛ ሲል ምን ይመስለ መኪና ገዝቶ አሳያቸው እኮ እኛ በተመኘ እኛ በተመኘ ነው፣ መኪና ሊገዛ ነው። ስንት መኪና፣ አሁን ደግሞ እዚህ ቪላ ሊገዛ ነው፣ ሰሞኑን ገና፣ እዚህ ዱባይ ማለት ነው ሊገዛ ነው። አንዴ አንዴ አንዴ ማንም እንዳወራን

አንዴ ይወላች እንደውም ያሰቡት እነሱ g+3 ነው። ምንድን ነው መብታቸው g+3 ነው ያሉት g+3 አማት ለምን መግዛት መብት አላቸው። እነዚህ ሰዎች ለምሳሌ እኔ እኔ የታየኝ ነገር እግዚአብሔርም በቃ ተወደዋል። እንዴ ጋይስ፣ በቃ ተዋቸው። እነዚህ ሰዎች ሲወደዱ እናንተ ስለቀናችሁባቸው ሳይሆኑ ከልባቸው የወደዳቸው ሰዎች ስላሉ ወደዳቸው። ገባሽ? እዚህ ጋ እኮ ብለዋል እነሱም እኔም ያየሁት ነገር የለም። ብራችንን ተበልተናል እንደዚህ አድርገናል ብሎ የሚመጣ ሰው፣ ብዙ ሰው አውቀው የሆነ ነገር እያደረገ ሪከርድ እያደረገ ቪዲዮ ምናምን ሲሰራበት ነበረ። ብዙ ሰዎች ያን ነገር አለማስረጃ የሰውን ስም የምታጠፈው። እነሱ እንደውም ከፍ አረካቸው እንጂ ዝቅ አላሉ። መቼም ቢሆን እነሱ ደግሞ አንገታቸውን አይደፉም። ኦኬ። እነሱ በጣም ስማርቶች ናቸው። ዩጋይስ በቃ እኔ እንዴት ብዬ እንደምነግራቸው አላውቅም። ታውቋችኋላችሁ ዩቲዩበሮች ናቸው፣ ሰርተው ደግሞ ብዙ ነገር ያሳያቸዋል። ጂ ፕላስ ሪ ይገዛሉ ቤት። እኔን አብራ ለውጣ አውሪ፣ ቶሎ መልስልኝ ለዜሮ እንደገባሽ እሺ አብርሽ እና ሩታ መቼም መቼም በሰው አይፈልጉም። ከዚህ በላይም ደግሞ ይበልጣሉ፣ ያድጋሉ፣ ይወልዳሉ፣ ይጨምራሉ። እኛ ፈልገናቸው እኮ ነው የምናያቸው፣ ወደናቸው ነው የምናያቸው። ሙስሊም ሆነ ክርስቲያን ሆነ፣ ሩታ አብርሽ፣ እነ ብሩክ፣ እነ አይሚ ወደናቸው ነው የምናያቸው። ሩታና አብርሽ የጋሼ ልጆች ምንም ይበግራቸውም፣ ነገር አይደለም። ከዚህ በላይ ይደርሳሉ፣ ይወዳሉ፣ ይድራሉ። ከዚህ በላይ ይገባቸዋል። የሰው ልጅ ጠንክሮ ከሰራ አንገቱ ደፍቶ የሰውን ካከበረ ከዚህ በላይም ይገባቸዋል። እንኳን ዱባይ ታወና ገና ለመውለድ አሜሪካን ይሄዳሉ። እውነት ነው ይላሉ፣ አሜሪካን ይሄዳሉ። በቃ እኔ ግን ወዳቸዋለሁ። ደህና ደሩ። አይ ስራ ስራ ላይ በስራ ሌላ ቀን እናወራለን። ከፍታችሁ ቤታችሁን በደምብ ተጫወት።